ሞትን ከሚያስመኝ የህመም ስቃይ እባካችሁ እገላግሉኝ በማለት የተማጽኖ ድምጿን ታሰማለች። ወጣቷም እቺ ልጅ ከዚህ በፊት በርካታም የህይወት ምስቅልቅሎችን አሳልፋ የመጣች ናት። ወደዚህ ህመም ከመግባቷ በፊት ግን እጅግ ታታሪም ለስራዋ ቆራጥና ሀገሯንም በሙያዋ እያገለገለች የነበረች ልጅ ናት። ለኢትዮጵያ አየር መንገድ ብቁ የሆኑ ባለሙያዎችን በማስረከብ የሚታወቀው የኢትዮጵያ ሲቪል አቪዬሽን ዩኒቨርሲቲ ውስጥም ተመራቂ እንደነበረች ፎቶዎቿን ለመመልከት ችለናል። እንዲህ ከመታመሟ በፊት ታዲያም ቀጭንና ሸንቃጣ እንደነበረችም ትናገራለች። በኋላ ግን በገጠማት እጅግ ከባድ የሚባል ህመም ምክንያት በርካታ መስቀልቀሎችን እያሳለፈች ትገኛለች። ሀገር ውስጥ በሚገኙ ትልልቅ ሆስፒታሎች እንዲሁም ዶክተሮች ጭምር እየታየች ተደጋጋሚ ቀዶ ጥገናዎችን አድርጋለች። ህንድ ሀገር ድረስ በመሄድም እንዲሁ እጅግ የሚያሳዝኑና ከፍተኛ ስቃይ ያለባቸው ጊዜያትን አሳልፋለች። ዛሬም ግን ህመሟ ሊድን አልቻለም። ለመሆኑ ወጣቷ ምን ገጠማት? እንዲህ ጠዋት ማታ እያስለቀሰም እንዲህ እያሰቃየ የሚያኖራት ህመምስ ምንድን ነው? እንነግራችኋለን። ሀገር ቤት ስታደርጋቸው በነበሩ የህክምና ሂደቶች ውስጥ ያሳለፈቻቸው መስቀልቅሎችስ እንዴት ያሉ ናቸው? አሁን ታዲያ ወደ ኢትዮጵያ ህዝብ መጥታ እንባዋን እያፈሰሰች ጥሪ ያቀረበችበትና እንዲህ ከስቃይ ገላግሎኝ ያለችበት የተማጽኖ ቃሏ እንዴት ያለ ነው? ምንድን ነው የፈለገችው? የሚለውን በዝርዝር የምንነግራችሁ ይሆናል። ከዚህ በተጨማሪም እች ወጣት እያሳለፈችው የምትገኘው የህይወት መስመር ለእኛ ቁም ነገር ያስጨብጠን ዘንድ ወደ እናንተ የምናደርስ ይሆናል ማለት ነው። እንዴት ናችሁ? የምንወዳችሁ ነው የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አለፍ ሲልም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የዚችን ወጣት የህይወት መንገድ የምንቃኝ ይሆናል ማለት ነው። ጌታቸው በላይ ዝግጅቱን እንዲህ ወደ እናንተ የማደርሰው ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ሌሎቻችሁ ቪዲዮ ላይክ አድርጉ፣ ሀሳብ አሴታችሁንም በኮሜንት አኖሩልን አብራችሁን ሆኖም የህይወት መንገዷን እንዲህ እየቃኘን ወደ እናንተ የምናደርስላችሁ ባለ ታሪክ ኤደን ዳንኤል ተብላ ትጠራለች። የ26 ዓመት ወጣት ናት። ከዚህ ቀደም የነበረው ህይወቷም እጅግ አስገራሚ ነው። ጤናማ በነበረችበት ጊዜም እጅግ ሸንቃጣና ቀጭን እንደነበረችም ትናገራለች። አሁን ያለችበት ሁኔታ ከጊዜ በኋላም የተፈጠረ መሆኑን ትናገራለች። ከስድስት ዓመታት በፊት እጅግ ጤነኛና ምንም አይነት ህመም የማይሰማት ልጅ እንደነበረችም ታስታውሳለች። በዚያ ጊዜ ታዲያም ለኢትዮጵያ አየር መንገድ በርካታ ባለሙያዎችን በማስረከብና ብቁ የሆኑ ሰዎችንም በማምረት የሚታወቀው የኢትዮጵያ ሲቪል አቪየሽን ዩኒቨርሲቲ ውስጥም እንደ ተመረቀች ቀደም ሲል በለጠፈችው ፎቶ ላይ ለመገንዘብ ችለናል። ከምረቃዋ በኋላም ወደ ስራው ዓለም ተቀላቅላም እጅግ ታታሪ ሆና በሙያዋ ሀገሯንና ወገኗን እያገለገለች ነበረም። ኤደን ወደ ውጭ ሀገር ሄዳይ መኖር እድሎችን ታገኝ እንደነበር ታስታውሳለች። እሷ ግን ሀገሯ ውስጥ የመስራትና በሀገሯ ድርጅት ውስጥም የማገልገል ሀሳብ እንደነበራት ትናገራለች። ያንን እድል የተውኩት እዚሁ መኖር ስለምፈልግ ነው፣ በማለትም እንዲሁ ሀሳቧን ትቀጥላለች። ከጊዜ በኋላ ግን ኤደን ያላሰበችው ነገር ገጠማት፣ ህመም። ህመሙ ደግሞ እጅግ ከባድ የሚባል አይነት ነበረ። ጠዋት ማታም ከፍተኛ የሆነ ስቃይ የነበረው ህመም። ወደ ሕክምና ተቋም ስትሄድም ህመሙ ከፍተኛ ደረጃ ላይ የደረሰ በመሆኑ በአስቸኳይ ቀዶ ጥገና ማድረግ እንዳለባት ይነገራታል። ድጋሜ ማስታወስ የማልፈልገው ነበር የምትለውን ያንን ቀዶ ጥገና አደረገች። በመሃል እጅግ ከባድ የሚባሉ የማስታገሻ መድኃኒቶችንም በተደጋጋሚ ትወስድ ነበር። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ። ለዘጠኝ ወራት ያክል በሕክምና ላይ ከቆየች በኋላ እንደገና አገግማ ወደ ስራ ተመለሰች። ህመሙ ባይሻላትም እንኳን ስራዋን ግን እየቀጠለች ነበረም። ያጋጠማትን ህመም ስትናገር አንጀቴ በከፍተኛ ሁኔታ በመጎዳቱ ሽንት ቤት መጠቀም ባለመቻሌ፣ በቀዶ ጥገና በኩል በተደረገልኝ እገዛም ከጎን ከሆዴ በኩል በተለጠፈልኝ ባጋ አማካኝነት እየተጠቀምኩ እቆያለሁ ትላለች። ታዲያ ህመሙ እጅግ ከባድ ነው። በየቀኑ ባጉን ማጠብ፣ መቀየር፣ ንጽህናውን መጠበቅና ከዚያም ሲተከልና ሲነቀል ያለው ህመም እጅግ ከባድ እንደሆንም እንዲሁ በቲክቶክ በኩል በምትሰራቸው ቪዲዮቿ ለመረዳት ችለናል። ሁለት ዓመታት ያክል በእንዲህ አይነት መንገድ ከቆየች በኋላ ለተሻለ ህክምና በሚል ወደ ህንድ ሀገር አቀናች። በህንድ ሌላ የባሰ ነገር ገጠማት። ተደጋጋሚ የሆኑ ቀዶ ጥገናዎችን አደረገች ለአምስት ወራትም በዚያም ቆይታ፣ በመጨረሻም ወደ ሀገሯ ተመለሰች። ህመሙ ግን ለውጥ አልነበረውም። እንዲህም ሆና ግን ስራዋን ትሰራለች። እዚህ ላይ ግን ከባድ ነገር ገጠማት። ቀደም ሲል ያፈራችው ንብረቷ በህክምና ሂደቱ እያለቀ በመምጣቱ በተለይ ወደ ህንድ ሀገር በምትሄድበት ጊዜ ከሰዎች ከፍተኛ ገንዘብ ተበድራ እንዳቀናች ትናገራለች። የተበደርኩት ብድር ተሽሎኝ ስለምመለስ ሰርቼ ከፍላለሁ የሚል ሀሳብ ነበረኝ ትላለች። ያ ሁሉ ግን ሳይሳካ ህመሟም ሳይድን እዳዋም ሳይከፈል እንዲሁ ቆየች ማለት ነው። በመጨረሻም ግን የተሻለ ህክምና ፍለጋ እንደገና ወደ ሌላ ሀገር መሞከር ጀመረች። በዚህም በጣሊያን ሀገር የሚገኙ ዘመዶቿ ባፈላለጉላት ዘዴ መሰረት በአንድ ህክምና ተቋም ውስጥ የሚረዷትን ሐኪሞች አገኘች። ከዚያም ሌላ ፈተና መጣም፣ ከኢትዮጵያም ሪፈር ያስፈልጋል። ኢትዮጵያ ውስጥ ያሉ ዶክተሮች አብዛኞቹ የህመሟን ሂደት ስለተመለከቱ ነገሩን እየተረዱት ቢሆንም እንኳን አንድ ዶክተር ግን አይሆንም፣ እምቢኝ ማለቱን ታስታውሳለች። ዶክተሩ ያንን ሁሉ ያሳለፍኩትን ስቃይ እየተመለከተ ሊራራልኝ አልቻለም ነበር ስትልም በማልቀስ ትናገራለች። ይህንን ጉዳይም ፒሊ በተሰኘው የቲክቶክ አካውንቷ በኩል ለህዝቡ ካደረሰች በኋላ በርካቶች እባካቹ ግዟት እያሉ ጥሪ በማቅረባቸው በመጨረሻም የጤና ሚኒስቴር ካለችበት ድረስ ጠርቶ ይህንን ሁኔታ እገዛ እንደሚያደርግላትና ወደ ውጭ የምትሄድበትን ፈቃድ እንደሚሰጣትም እንዲሁ ተነገራት። ማለት ነው አሁንም ግን ሌላ ችግር አለ፣ የገንዘብ ችግር። ምክንያቱም ወደ ውጭ ሀገር ስትሄድ የተጠየቀችው ገንዘብ እጅግ ከፍተኛ ነው። እናም ከዚህ ቀደም የነበረውን ንብረቷን በሙሉ ጨርሳለች፣ መኪናዋን ሸጣለች፣ ሌላም ነገር የላት። ከሱ በተጨማሪ ግን ከሰዎች እዳም ጭምር አለባት። እዳዋን በአፋጣኝ መክፈል አለባት። እንደገና በጎን ደግሞ ያንን ከፍተኛ ውጭ የሚጠይቅ ሕክምናም ማድረግ ይጠበቅባታል ማለት ነው። መፍትሄው ግን በእኛ በሁላችንም በኢትዮጵያውያን እጅ ላይ ይገኛል። እች ወጣት ሞትን የሚያስመኝ የህመም ስቃይን እባካችሁ ገላግሉኝ፣ በምታደርጉልኝ እገዛ ውጭ ሄጄ መታከም ይችላለሁ የሚል ጥሪዋንም እያቀረበች ትገኛለች። እችን ወጣት ማገዝ የምንችልበትን አካውንት እዚህ ስክሪን ላይ እናስቀምጥላችኋለን። በወጣቷ የህይወት መንገድ ምን አይነት ቁም ነገሮችን ማግኘት ቻላችሁ? እስኪ በኮሜንት ላይ አስቀምጡልን። እግረ መንገዳችሁንም መልካም ምኞታችሁን ፈጣሪ ምህረቱን እንዲያወርድላትም እንዲሁ ሀሳባችሁን አስቀምጡላት። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያዩ የዓለም ጫፍ ሆናችሁ ጎራ ስቱዲዮን ስለምትከታተሉና ተቀዳሚ ምርጫችሁም ስለምታደርጉን እጅግ አድርገን እናመሰግናችኋለን። ቻናላችን እንዲህ ያሉትን ወቅታዊ፣ ማህበራዊ አለፍ ሲልም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የኤደን ዳንኤልን የህይወት መንገድና አሁን ያጋጠማትን እጅግ ከባድ የተባለ ችግር አንስተን እንዲህ አቀርብንላችሁ። በሚቀጥለው እንደገና በሌሎች መሰናዶች ተመልሰን እስክንገናኝ ጌታቸው በላይ እንዲሰናበታችኋለሁ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። ሰብስክራይብ ሳታደርጉ የምትመለከቱ ደግሞ ሰብስክራይብ አድርጉ። መልካም ጊዜ ለእናንተ ይሁን። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።